ተጠሩ ካለፉ በኋላ ተልቋል። አራት የሚደርሱ ሴቶች በባሎቻቸው አሰልጣኝ በሆኑ ባሎቻቸው ተገለሉ በራሳቸው ሰዎች ተደብድሙን። ተጎድቶም ቢሆን ወደ ቤቱ በመግባቱ እግዚአብሔር ይመስገን ነው። የኢትዮጵያ አትሌቲክስ ፌዴሬሽን ስለ ገለቴም ሆነ ስለ ሌሎች የተጎዱ ስለነበሩ አትሌቶች ምንም አይነት ስራ እየሰራ አልነበረ። ሰላም ሰላም፣ ጠና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ያለም ጫፍ በያላችሁበት ሀገር ጥጉሉ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዞትራ የሚወታችን ነው። ኤሊያስ ደግነት ነኝ። ከአትሌት ገለቴ ቡርቃ ጋር ተያይዞ ከዚህ ቀደም ተይዟል የተባለው የቀድሞ ባለቤቷ አቶ ታደለ ትናንትና ማምሻውን መለቀቁ ተሰምቷል። እንግዲህ ሁላቸውም እንደሰማችሁት አቶ ታደለ በፖሊስ ቁጥጥር ስር ውሏል የሚል መረጃ ከተሰማ በኋላ የአዲስ አበባ ፖሊስ ግለሰቡን እኔ አልያዝኩትም ሲል መግለጫ አውጥቶ ነበር። ታዲያ አቶ ታደለን ማን ያዘው የሚል ጥያቄ በስፋት እየተገኘ እየተነሳ ይገኝ ነበር። ሁላቸውም እንደተመለከታችሁት ግለሰቡ ፊቱ ላይ ተመቶ ከወገቡ በላይ እርቃኑን ሆኖ መኪና ውስጥ የፊጥኝ ታስሮ፣ እንዲሁም ደግሞ አንድ ላይ ከሱ ጋር ተገኝቷል የተባለ ሽጉጥ በእጁ ይዞ ፎቶ ተነስቶ ታይቶ ነበረ። በተሰማ ማግስት ደግሞ የአዲስ አበባ ፖሊስ እኔ ግለሰቡን አልያዝኩትም ሲል መግለጫ አውጥቶ ነበረ። ትላንት ማምሻውን ደግሞ የያዙት ሰዎች እንደለቀቁትና ግለሰቡ ወደ ቤቱ በሰላም እንደተመለሰ ነው የተነገረው። ከዚህ ጉዳይ ጋር ተያይዞ ከዚህ ቀደም የእነሱን ትዳር እናውቃለን ያሉ ደግሞ ከሷ ጋር አብረው የሰሩ አብረው የሮጡም ሰዎች ስለ ሁኔታቸው የተናገሩት ነገር አለ። ይህንም በተመለከተ አንዳንድ ጉዳዮች አንስተን ወደ እናንተ ልናደርስ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩና መሰናዷችንን ተከታተሉልን። ጊዜ ሚዲያንም እንዲሁ ሼር ላይክ ሰብስክራይብ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠይቀን አብራችን ስለምትቆዩ እጅግ በጣም ከልባ እናመሰግናለን። ክበሩልን። በአርባ ስልሳ የባንክ ብድር ማለትም አርባ ፐርሰንቱን በሶስት ዓመት ከፍለው ቀሪውን እስከ ሀያ ዓመት እየኖሩበት የሚከፍሉትን ቤት በስምንት ፐርሰንት ቅድመ ክፍያ ብቻ ማግኘት እንደሚችሉ ያውቃሉ። በተጨማሪ ለጥቂት ቀናት በተመረጡ ቤቶች ላይ በካሪ እስከ ሀያ ሺህ ብር ድረስ ቅናሽ ያደረግን ሲሆን ፈጥነው ደውለው ይመዝገቡ።

ገለቴ ቡርቃና የቀድሞ ባለቤቷ ጉዳይ ዛሬ ማነጋጋሪ እንደሆነ ቀጥሏል። አትሌት ገለቴ ቡርቃ በገዛ ባለቤት የተበደልኩ፣ ተዘረፍኩ ብላም ወደ ሚዲያ ብቅ ካለች በኋላ ሁሉ ሰው ልቡን ክትክት እስኪል ድረስ አዝኖላት፣ ስታለቅስም አብሮ አልቅሶላት የቀድሉን ሳይሆን እየመሩን፣ አይዞሽ ገለቴ፣ ነገም ሌላ ቀን ነው፣ ፍርድ ከሰማይ ነው እያሉ ሲያጽናኗት ሲመክሯት የነበሩ ብዙ ናቸው። ገለቴ የመጀመሪያ ቃለመጠይቋን ከገመዳሸው ጋር ካደረገች በኋላ ሁሉ ሰው ጉዳዩን ተቀባብሎት ኑሮ ለሁሉ ሰው ተራጨ ቃለመጠይቋን ሰይፉም ላይ ወጥታ ደገመችው። እናም ኦሮምኛ ቋንቋን መስማት የማይችሉ ሁሉ ነገሩን ከሀስከፐ ከራሷ አንደበት ደግሞ ሰሙት። ይህም ተከትሎ የኢትዮጵያ አትሌቲክስ ፌዴሬሽን ጋዜጠኞችን ሰብስቦ በገለቴና እንደ ገለቴ ባሉ ግፋዋን የአትሌቲክ መንደር ሰዎች ዙሪያ መግለጫ ሰጠ። ለዓመታት በስልጠናውም ሆነ በውድድሩ መስክ ላይ አብረዋት የነበሩ የስራ አጋር ጓደኞቿ ሁሉ ገለቴ በንብረትም ብቻ ሳይሆን ከህይወት መስመር ጭምር የተገፋች የተበደለች ወዳጃችን ነች አሉ። ሀብት ንብረቷ ይሄዳል ይመለሳል። እስከ ዛሬ ግን በህይወት ስትንከራተት አለመውለዷና አይኖቿን በአይኑ አለማየቷ ትልቁ የተበደለችው ነገር ነው ሲሉም ወዳጆቿ አነቡላት አለቀሱላት። ከዚህ መካከል ከዚህ መካከል ታዲያ አንድ ጋዜጠኛ ብቻ እስከዛሬ ዛሬ የተነበራቸው በነገሮቻቸው መካከል ብዙ ገለቴዎች ብዙ የተገፉ የተዘረፉ ወንድም ሴትም አትሌቶች አሉ እያላችሁ እየነገራችሁን ነው። እንደምን አስችሏችሁ እስከዛሬ ቁጭ አላችሁ ዛሬ ገለቴ ወደ ሚዲያ መጥታ እንዲሆንኩ እንዲተደረግኩ ባትል ኖሮ ዛሬም ቢሆን ይህንን ጋዜጣዊ መግለጫ አትሰጡንም አትጠሩንም ነበር ሲል ሀሳብ ከሀሳብ እየመዘዘ ነጥብ ከነጥብ እያጣቀሰ እንዲህ ሲል ጠየቃቸው። እንደምትመለከቱት ዩትዩብ ላይ መጣ መግለጫውን ሰጥታ እዛ ሾ ላይ ቀርባ እሷ ይህንን ባታወራ ይህ መግለጫ ይኖረን ነበር። የኬንያ ስለ ሴፍ ጋርዲንግ ስታብራሩ በኬንያ ሁኔታ ቀንታችሁ ነበር። እዚህ የተፈጠሩ የነበሩ እያንዳንዱ ችግር ታውቁ ነበር። ግን አንድም ጊዜ መግለጫ ሰጥታቸዋል። ለምን? በጣም የሚያሳዝን ነገር አሁን ቅድም ስለ ጋዜጠኛ በዚህ ፕሮግራም ላይ ሊተቻ ይገባል። ምክንያቱም የዛሬ አንድ ዓመት ኖቬምበር ላይ በወጣ ኒውዮርክ ታይምስ ላይ በወጣ መረጃ ኬንያ ኤልዶሬት ላይ አራት የሚደርሱ ሴቶች በባሎቻቸው አሰልጣኝ በሆኑ ባሎቻቸው ተገለዋል። በራሳቸው ሰዎች ላለፉት አንድ ዓመታት የኢትዮጵያ አትሌቲክስ ፌዴሬሽን ስለ ገለቴም ሆነ ስለ ሌሎች የተጎዱ እየተጎዱ ስለነበሩ አትሌቶች ምንም አይነት ስራ እየሰራ አልነበረም። የዛሬ ሶስት ወር ነው ስለ ሴፍ ጋርዲንግም ስራ መስራት ጀምረናል ነበር ያላችሁ። እየሰራ የነበር ነው ላለፉት ሶስት ወራት ነው የሚል ነገር ነበር ስታነሱ የነበረው። ለምን አሁን መግለጫው ባይሰጥ ነበር የሚሻው? ይህ በሆነ በነጋታው ስሙ እጅጉን ባልተገባ መልኩ ተነሳ። በማያውቀው ነገር በማይገባው ነገር ተሰደበ፣ ተብጠለጠለ፣ ተረገመ ያሉ የባል የአቶ ታደለ ገብረ መድህን የቅርብ ወዳጆችና ቤተሰቦች እኛም እውነት አለን ሲሉ ብቅ ብለው እናውቀዋለን እነበርንበት ያሉትን ነገር እነርሱን በበኩላቸው ተናገሩ። አሁንም እንዲያሉ ምስክሮችና ምስክሮችና መሰል ሌሎች ጉዳዮች የሚዲያው ብረት ምጣድ ላይ ተጥደው እየተቆሉ ሳለ ደግሞ ሌላ መረጃ ተሰማ። አቶ ታደለ ገብረ መድህን ሊያመልጥ ሲል በቁጥጥር ስር ዋለ ተብሎ ከወገብ በላይ እርቃኑን ተደርጎ የፊጢኝ ታስሮ የቀኛኑ ክፍል ተመትቶ ተገኘበት ከተባለው ሽጉጥ ጋር ፎቶ ነስቶ እዚያው የሚዲያ ምጣድ ላይ ተጣደና ዜናው አብሮ ይነኮር ጀምር ይህ ዜና እንደተሰማ ደግሞ የአትሌቷ ባለቤት በፖሊስ ቁጥጥር ስር ውሏል ስለመባሉ ጥያቄ የቀረበለት የአዲስ አበባ ፖሊስ ኮሚሽን አቶ ታደለን በፖሊስ ቁጥጥር ስር እንዳላዋለውና ስለ ጉዳዩ ምንም እንደማያውቅ ገለጸ። በዚህም የኮሚሽኑ የህዝብ ግንኙነት ዳይሬክተሩ ኮማንደር ማርቆስ ታደሰ በብዙ ማህበራዊ ሚዲያዎች እየተዘዋወረ ያለው ነገር እውነት እንዳልሆነና ግለሰቡ ፖሊስ ጋር እንደሌለ አጭር መልስ ሰጡ። በተጨማሪም ግለሰቡ እንዳልተያዘና የሚሰራጨው መረጃ የሀሰተኛ መረጃ መሆኑን ኮማንደር ማርቆስ አክለው ተናገሩ። ይህን ተከትሎ ታዲያ ላምበረት ኃይሌ ግራንድ ሆቴል አካባቢ ሲቪልና ሚሊተሪ የለበሱ ሰዎች መጥተው እንደወሰዱት አይተናል ያሉ ሰዎች ሲናገሩ ተደመጡ። ይህ ጉዳይ ህዝቡን በሁለት ሀሳብ ከፈለው። ወዲህ በእግጥላ ስር ነው ለማለት በሱ በራሱ የተሰራ ድራማ ነው በሚሉት ልክ፣ ወዲያ ደግሞ አግቶ ወልዶ የሁለት ልጆች አባት የሆነ ሰው ይሁነኝ ብሎ እንዲህ ያለ ነገር በፍጹም አያደርግም፣ ደግሞስ ፊቱ ላይ ያለው ብልዝ እንዲህ የፊጢኝ መታሰር ውስጥ የአገሪቱ ነግ የሚያስገምትና የሚያስተዛዘብ አይደለም ወይ የሚሉ ሀሳቦች ይነሱ ያዙ። የትኛውም ሰው ምንም ነገር ቢያጠፋ እንደምን እንደዚህ ተደርጎ በአካል ተጎድቶ በስነ ልቦናም ጉዳት ይደርስበታል። ፖሊስ አልያዝኩትም ካለ ግለሰቡን ማል ይዘው ይችላል የሚሉ ጥያቄዎች እነሱ ያዙ። አልተያዝም እንዳይባል ግለሰቡ ከቤቱ የለም ብቅም ሲል አልታየም። ተይዟል እንዳይባል ደግሞ ፖሊስ በቃል አቀባዩ በኩል ግለሰቡን አላሰርነውም ሲል መግለጫ ሰጠ። ይህ ዛሬም ያልተፈታ እንቆቅልሽ ነው። አቶ ታደለ የት ነበር ታዲያ? አቶ ታደለን ማን ወሰደው? ይህ እስካሁን ያልተመለሰ ጉዳይ ነው። አቶ ታደለ በማን እንደተያዘ ሳይታወቅ እና መልስ ሳይሰጥ ደግሞ በሌላ መልኩ ከገለቴ ጋር ተያይዞ ሌሎች ለረጅም ጊዜ አብረን አሰርተናል ያሉ ሰዎች ደግሞ ብቅ ብለው ትልቁ ጥፋት ያለው ገለቴ ጋር ነው። ገለቴ የልጅነት ወዳጇን ችላ ብላ ይህንን ሰው ባታገባ ኑሮ ዛሬ እንዲህ ላለ ህይወት አትዳረግም ነበር። ድሮም ጀምሮ እኛ እንዲህ ያለ ታሪክ ሊፈጠር እንደሚችል እንገምታለን ሲሉ ይናገሩ ያዙ። ይህን ከተናገሩ ሰዎች መካከል አንደኛው ገለቴ ላይ ይህ እንደሚገጥማት እናውቅ ነበር ይላል። ሴት አትሌቶችን የሚያድኑ ወንዶችና ያልተሰሙ የገለቴ ቡርቃ ታሪኮች እጅጉን ብዙ ናቸው፣ ስለ ጉዳዩ እናውቃለን ይላል። ይህንን ታሪክ ያጋራው ግለሰብ የአትሌት ገለቴ ቡርቃ ከቅርብ ወዳጆች መካከል አንዱ እንደሆነ ይናገራል። ከአትሌቷ ጋር በአንድ ክለብ አብሮ ከመሮጥ ባሻገር በክፉ ደጉ ለረጅም ጊዜ ወዳጅነት እንዳላቸው የገለጸው ወዳጇ ከሰሞኑ በአትሌቷ ዙሪያ ስለተነሳ ጉዳይ አስተያየቱን ሲሰጥ እንዲህ ሲልን የተደመጠው በሙያዋ የታመነች ብርቱ ጠንካራ ጀግና ብትሆንም ገለቴ በባህሪዋ በጣም ችኩልና አስቸጋሪ ሰውነች ይላል ገለቴ ገና ወደ አዲስ አበባ ስትመጣ ጀምሮ ያውቃታለሁ ከአሰላ ይዟት የመጣው ወደ አትሌቲክስ እንድትገባ የሚያደረጋት አንድ ጸጉር አስተካካይ ፍቅረኛ ነበራት ዜሮ ሁለት ቀበሌ አካባቢ ጸጉር ቤት ከፍቶ ይሰራ እየነበረው የፍቅረኛዋ ለእሷ ስኬት ሲል ብዙ ዋጋ ከፍሏል ወደ አዲስ አበባ ከመጡ በኋላ ጫማ በሲባጉ እየጠገነ እየሰፋ አብሮ እየወደቀ እየተነሳ ሰው ያደረጋት እሱ ነበር። ነገር ግን ትንሽ ዝና መምጣት ሲጀምር ልጁን አይ እንህላ ላፈራለችው ሁለት ሶስት ጊዜ ሽምግልና ቢላክም አልፈልግም በማለቷ ተለያዩ። የመለያየታቸው ምክንያት ደግሞ በአዲስ አበባ ስቴዲየም ዙሪያ መኪና የሚያለማመዱ ሹፌሮች አንዱ የሆነው የአሁኑን ንብረቷን የዘረፋት ግለሰብ ነው። በወቅቱ የልጁ ስነ ምግባር መጥፎ መሆኑን ብትነገርም በፍቅር ክንፍ ብላ ስለነበር በጭራሽ ልትሰማ አልቻለችም። ዛሬ ላይ አጀብ ነው ብለው እንደ አዲስ የሚያወሩት አትሌቶቻችንን ጨምሮ የአትሌቲክስ ፌዴሬሽኑ ሰዎች በሙሉ ይህ እንደሚከሰት ባዶ እጇን እንደምትቀር ቀድመው ያውቁ ነበር። ይህ የገለቴ ታሪክ ብቻ አይደለም፣ የበርካታ የአገራችን ሴት አትሌቶቻችን ችግር እንጂ። ሴት አትሌቶቻችን በብዛት ተመሳሳይ ችግር አለባቸው። ትንሽ ዝናና ብር ሲያገኙ ከመነሻቸው ዋጋ ከፍሎ ለስኬታ ያበቃቸውን የተውና የከተማ ወንድ ጋር ፍቅር ይጀምራሉ። ጀግናዋ አትሌት መሪ ማሸምና ሌሎች እንዲህ አይነት መጭበርበር ድርጊት የተፈጸመባቸው ብዙ ገለቴዎች አሉ። ገለቴም የነሱ ጣኔ ደረሳት። ገለቴ የምትከበር የምታስከብር ጀግና በመሆኗ በዚህ ደረጃ ችግር ላይ ወድቃ ማየት ያሳዝናል። ጠቅላይ ሚኒስትሩ ይፋረደኝ የኢትዮጵያ ሕዝብ ከጎኔ የቁም ብትልም መፍትሄ የለውም። ነገሩ ቀድሞ ያለቀ ነበር። አሁን መጠንቀቅ ብቻ ነው። ለሌሎቹ መማሪያ ይሆናል። ሴቶች አትሌቶቻችን ቆም ብለው እራሳቸውን ማየት አለባቸው። ካለፉት ሊማሩ ይገባል። ልክ እንደ ገለቴ ከዜሮ አንስተው ለክብር ያደረሷቸውን ክደው ከሽፍሮቻቸው ጋር ከወጣት ወንዶቻቸው ጋር የሚቀብጡ ብዙ አትሌቶች አሉ። ይህንን እናውቃለን። አሁንም በሰፈራችሁበት ቁና እንዳትሰፈሩ ከገለቴ የተማሩ ገንዘብና ዝና ሲመጣ፣ የድሮ ፍቅራቸውን ትታችሁ በቅቤ ምላስ ተታላችሁ ለውድቀታችሁ መንገድ አታብጁ። ወደ ራሳቸው ተመልሳችሁ ልክ እንደነ መሰረት ደፋር እንደነ ጌጤዋሚ ከታች ጀምሮ አብራችሁ የመጣን የትዳር አጋር በማስቀጠል ስኬታማ ልትሆኑ ይገባል። ዝና ያስክራችሁ ዶላር መቁጠር ስትጀምሩ ያለፈው ሕይወታችሁን አትርሱ፣ ያለው ወዳጇ በመጨረሻም ፍትሕ አግኝታ ንብረቷ ተመልሶላት ማየት ምኞቴ ነው ሲል ወደ ማህበራዊ ሚዲያው ብቅ ብሎ አውቀዋለሁ ስለሚለው ነገር አስተያየቱን ለግሷል። ይህ ሁሉ ከሆነ ከቀናት በኋላ ታዲያ ስለመያዙ ተነግሮ ፖሊስ ግለሰቡ እኛ ጋር የለም፣ እኛ አልያዝነውም፣ ተይዟል የተባለውም የሀሰት መረጃ ነው የተባለለት የቀድሞ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ትላንት ማምሻውን አካባቢ አካላዊ ድብደባ እና ሌሎች ጉዳቶችን አስተናግዶ እንዲሁም ፍርድ ቤት አሁን ሊካፈሉ ያሉትን የቤት ግምት ባስገመተ በማግስቱ በሕይወት ወደ ቤቱ መመለሱን ከዚህ ቀደም የፖሊስ መርማሪ የነበረና አሁን ኑሮውን በውጭ ሀገር ያደረገ የቤተሰብ አካሉ እንዲህ ሲል ገልጿል። ማታ ከመሸ በኋላ ወንድማችን የፍርድ ቤቱ የፍርድ ቤት ገማቾች ቀጠሮ ካረፈው በኋላ ተልቋል እና በዚህ ጉዳይ ላይ ድምጽ ናቸው ሀሳባቸው የሰጣችሁ ለእውነት የቆማችሁ ሁሉ ለማመስገን እንወዳለን። ሁላችሁንም እግዚአብሔር ስጠልን። በቀጥታ ሙ በተዘዋዋሪ ወንድማችን እንዲፈታ ያደረጋችሁ የመንግስት ባለስልጣን ሆኑ ግለሰቦች ላደረጋችሁ መልካም ነገር እግዚአብሔር ይክፈላችሁ። እግዚአብሔር ስጠልን። አሁንም ቢሆን ምን ደረጃ ላይ ምን እንደሚፈጠር አናውቅም። ወደፊት የሚሆኑ ነገሮችም ሊኖሩ ይችላሉ። ለማንኛውም ግን እስካሁን ባለው ነገር ተደብደቡን ተጎድቶም ቢሆን ወደ ቤቱ በመግባቱ እግዚአብሔር እናመሰግናለን። እና በዚሁ በቃ መንገድ ሰዎች በህግ የበላይነት እንዳያምኑና ያላቸው እምነት ተሸርሽሮ እንዳያልቅ መንግስት በዚህ ጉዳይ ላይ ትኩረት አድርጎ ቢሰራ ጥሩ ይመስለናል። ሁሉም ሰው በራሱ ፍርድ የሚፈጽም ከሆነና የመሰለውን ነገር የሚያደርግ ከሆነ አገር ወደ ስርዓት አለኝነት ትችላለች። በህግ ላይ አመኔታ አጣ ማለት ሰው ሽታ ሆነ ማለት ነው። ራሱ ለመከላከል ይመቸኛል ያለውን ነገር ሁሉ ሊያደርግ ስለሚችል ሰው ምናልባት ከመንግስት ቁጥጥር ውጭ የሚሆኑ ነገሮች በግለሰቦች ሁሉ ሊፈጸሙ ሰው ስለሚችሉ ይሄ ለመንግስትም የሚበጅ አይደለም። በቡድን ተነስቶ ወይም በደቦ ተነስቶ የሚደረጉት ነገሮች ሀገራችንም ያጠፋል፣ የአንድነት መስተዳበራችን ይጎዳል። በማንኛውም ነገር ለሀገራችንም ለግለሰቦችም ለዜጎቿም ጠቃሚ ስላልሆነ ሊታሰብበት ጥሩ ነው ላሉ ሁላችሁንም እግዚአብሔር ስጥልኝ፣ አመሰግናለሁ። ይህን ባነጋችሁ ምናልባት ለምን አልነገርከንም በፊት ከያዘን አልከው ልትል ትችላላችሁ ብዬ ነው። እግዚአብሔር ስጥልኝ። ለመሆኑ አቶ ታደለን ፖሊስ ይዞት ካልነበረ ማን ያዘው? እስካሁንስ የት ነበር? እንግልትና ድብደባ ያደረሱበት ሰዎች እነማን ናቸው? ይህንን የሚያውቁት እርሱና ፈጣሪ ብቻ ናቸው። አሁን እንደደረሰን መረጃ ከሆነ ደግሞ ግለሰቡ ምናልባትም በቀጣይ እሁድ እዛው በሴፉ ሾ ላይ ወጥቶ እሱም የራሱን መልስ ሊሰጥ የሚችልበት አጋጣሚ እየተፈጠረ እንደሆነ ነው እየሰማ ነው። እና የተከበራችሁ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ለሰዓቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ክበሩለን።